ሰላም፣ እኔ ወንድማችሁ ማቴዎስ ታረቀኝ ዛሬ በአዲስ ርዕስ ወደ እናንተ መጥቻለሁ። በሰላም ስለጠበቃችሁኝ ጌታ ይባርካችሁ። ዛሬ በሚገርም ርዕስ ወደ እናንተ መጥቻለሁ። እንዲህ በምድርስ ዘመኑን እንወቅ፣ ዘመኑን እንወቅ በሚል ርዕስ ዛሬ በሰፊው እናወራለን፣ በሰፊው እንተነትናለን። ዛሬ ብቻ የሚያልቅ አይደለም። ዛሬ ፓርቷ እንሰራለን፣ ፓርትቱ ነገ እና ከነወዲያ እስከ ፓርት ሰሪ ድረስ የምንሰራ ይሆናል። ዛሬ ሃይላይቱን ወይም ደግሞ አጠቃላይ ነገር እናይና ነገርና ከነገ ቀጥሎ ያለው ደግሞ በማስረጃ ዘመኑን እያየን ዘመኑን በትክክል እየተረዳን የምንወያዩበት በማስረጃ ዓለም ላይ እየተከናወነ ያለ ነገር እምድራችን በዓለም አካባቢ እየተከናወነ ያለውን ነገር በማስረጃ ዲቴል የምናይበት ስለሆነ አሁኑ ነው። እስካሁን ሰብስክራይብ ያላደረገ ካለ ሰብስክራ እንዲያደርግ ላይክ እንዲያደርግ እያበረታታው ቀጥታ ወላል። ዛሬ ምስ ይገባለው ለመመሻ የሆነ ይዘንድ ዛሬ የመጽሐፍ ቅዱስ ክፍል ሮሜ ምዕራፍ 13 ከቁጥር 11 እስከ 14 ድረስን አነብና በዛ የተወሰነ ማብራሪያ ሰጥና ከዛ ማቴዎስ 24 የተወሰነ ያህል እናይና ቀጣይ ክፍል ላይ ደግሞ ማቴዎስን በማስረጃ በደም ባርገ ማቴዎስ ምዕራፍ 24 የምናይ ይሆናል። አብራጭ ቆ እንዲህ ይላል፣ ዘመኑን በማስተዋል ይህን አድርጉ። ከእንቅልፋችሁ የምትነኩበት ጊዜ አሁን ነው። መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደ እኛ ቀርቧል። ሌሊት ያልፍ ነው። ቀኑ ሊጀምር ነው። ስለዚህ የጨለማው ስራ ጠለ የብርሃን ጦር ዕቃ እንልበስ። በቀን እንደሚመላለስ ሰው በአግባቡ እንመላለስ። በጭፈራና በስካር አይሆን፣ በዝሙትና በመዳራትም አይሆን፣ በክርክርና በቅናት አይሆን። ይልቁንም ጌታ ኢየሱስ ክርስቶስን ለበሱት። ህይወት የሚፈጽም ዘንድ ለስጋ ሐሳብ አትመቹ ይላል፣ ሮሜ ከ11 እስከ 14። በዚህ ክፍል ላይ አንድ ነገር እናስተውላለን። ዘመኑን በማስተዋል ይሄንን ምናል አድርጎ ይላል። ምን ማለት ነው? ዘመኑን አስተውሉ ይላል። ስለዚህ ምናምን ርዕሴ ዘመኑን እንወቅ። ስለዚህ እዚህ ክፍል ላይ ስለምንድን ለምን ዘመኑን ማስተዋል ያስፈለገው ካለ መጽሐፍ ቅዱስ ሲናገር እንዲህ ይላል አብ በገዛ ፍቃዱ ወይም በገዛ ስልጣኑ የወሰነው ጊዜ ወይም ወቅት ማወቅ ለእናንተ አልተሰጣቸውም ይላል። አብ በገዛ ስልጣኑ ቀኖችን፣ ሰዓቶችን ዓመታትን ዘመናትን ያቀናጃል። ስለዚህ ይሄንን ዘመን ያቀናጀውን አመካጀውን ዘመን እኛ እናቅት ጋር አልተሰጠንም። ለምሳሌ ኢየሱስ ክርስቶስ የሚመጣበትን ጊዜ መጽሐፍ ቅዱስ ስፔሲፊክ አይናገርም ወይም አይገልጽም። ግን አደጋ ያስቀምጧል ምልክቶችን አስቀምጧል። ወይም እንደ አረር የሚያገለግሉ ሙሽራችን ኢየሱስ ክርስቶስ ሲመጣ እንደ ምልክት የሚያገለግሉ መምጣቱን የሚያሳዩ ምልክቶች በመጽሐፍ ቅዱስ በሰፊ ተብራርቶ ተቀምጧል። ስለዚህ ወንድሞችን አያዞች ዛሬ ዘመኑን በማስተዋል ይህንን አድርጉ ሲ ዘመኑን ማናስተውል ከሆነ እንበላለን። ምክንያቱም ሲስተሙ የተለወጠ ስለሆነ በአስራ ዘጠኝ ቤት የነበሩ ሲስተምና አሁን በሁለት ሺህ ቤት ያለው ሲስተም አንድ አይደለም። በምድራዊ ምግብ አሁን ሳይንስ ስናይ ማለት ነው። ምክንያቱም ዘመኑን አውቅን ከዘመኑ ከተዋህደ ማንይር ከሆነ ራሱ ሲስተሙን ያለ ሪጀክት ያለ ወይ ደግሞ ይተፈናል። እንደ መጽሐፍ ቅዱስ ግን ዘመኑ በማስተዋል ይህን አድርጉ ሲ ስለ ሲስተሙ ሳይሆን ስለ ኢየሱስ ክርስቶስ ዳግም ምጽአት እናውቃለን። እንዴት እንደታወቀ ካልክ መዳናችን ከመጀመሪያው ይልቅ ምን ወደ እኛ ምን ያልጓል ቀርቧል። ስለዚህ ና ከእንቅልፋችን እንንቃ ከእንቅልፋችን እንንቃ። ለምንድን ምንነቃ ለምንድን ምነቃ? ሙሽራችን ሊመጣ በደጅ ነው አለ። እንዳስርቱ ቆነጃጅት አምስቱ ሰነፎችና አምስቱ ትጉ የሆኑ በጣም ብልህ የሆኑት፣ እንደዛ እንደ ብልሆቹ መቃት አለብን። ለምን ማሰባችን በዘይት መምራት አለብን? ማብራቶቻችንን ምናደርግ አለብን ማብራት አለብን። ካልሆነ ድንገት ግን መሲያችን የምንጠበቀው ሽራ ይመጣብናል። ሰው እንዳይመጣብንስ ዛሬ ዘመኑን እንወቅ ብያል ነው። ዘመኑን እናውቅ ምን እናድርግ? ምልክቶችን እናጥና። ምልክቶች ምን እናድርግ? እናጥና። መጽሐፍ ቅዱስ በማቴዎስ ሃያ አራት ላይ የተቀመጡ ምልክቶች አሉ። ክርስቶስ ከመምጣት በፊት የሚሆን ድርጊቶች ክንውኖች አሉ። እነዛ ምልክቶች አንድ በአንድ ዲቴል ማየት መረዳት አውቀን ከዛ ነፍተ መጸለይ እንደሚገባ በብርሃን መመላለስ እንደሚገባ መኖር አለብን። ከሆነስ ክርስቶስ ብሪንገ ይመጣብናል። ካመጣ በኋላስ ዳግም እድል ይለማ እድል ያለ ስኪመጣ ደስ ወይ ይመጣል፣ ወይ ደግሞ እኛ በመሞት ከዚህ ምድር ወደ እሱ እንሄዳለን። ሁለት አማራጭ አለ። ሶ በሁለቱም አማራጭ አንደበቅ ሕይወታችን እንደሚገባ እንደሚገባ እንደሚገባ መመላለስ እንዴት አድርግ ክርስቶስ ኢየሱስ እንልበስ ኦ ክርስቶስ ኢየሱስን እንልበስ ሲል መጽሐፍ ምን ማለት ነው? ስለ ባህሪ ነው የሚያወራው። ኢየሱስ ክርስቶስ ልብሱ ሲል መጽሐፍ ቅዱስ ስለ ባህሪ ነው አይደንቲፋይ የሚያደርገው። አሁን ለምሳሌ መጽሐፍ ቅዱስ ኢየሱስ ክርስቶስ ትሁትና የዋ ለሆነ ይናገራል። ሰው እኛ ምን መሆን አለብን? ትሁትና የዋ መሆን አለብን። ኢየሱስ ቸር ለሆነ ይናገራል። ስለዚህ እኛ ምን መሆን አለብን? ቸር መሆን አለብን። ኢየሱስ ባልንጀራውን የሚወድ ነው ስለዚህ እኛም ባልዎችች ምን አለ ማለት መውደድ አለብን። ኢየሱስ በፍጹም ነፍሱ በፍጹም ልቡ አባቴ ወይም አምላኬ አምላኩ ያመልክ ነበር። አባቱ እንደሚገባው የታዘዘው ነበር። ስለዚህ እኛም እግዚአብሔር ቃል ያስቀመጠለን ትእዛዛት ማድረግ መፈጸም አለብን። ያን ጊዜ ክርስቶስን ምን አገራማ ለብሰናል ማለት ነው። ያን ጊዜ እንደሚገባው በቃ እንደሚመለሰው እንመለሳለን ማለት ነው። ፍቅር ነው እየሱስ አይደለ። ስለዚህ ፍቅር መስጠት አለብን። የፍቅር ልጆች ሆነ ማለት ነው። ሰው ከምንጭ ነው ምንጫችን ማነው? እያለ ክርስቶስ ነው እያለ ስለዚህ ክርስቶስ ከሆነ ለሰዎቹ ሁሉ መስጠት አለብን። ፍቅር መስጠት አለብን። ለዛ ነው ጳውሎስ ይናገር እርስ በርሳችሁ ከመዋደድ በቀር ሌላ ዕዳ እንዳይወርባችሁ ይላል። ከዛ ባልንጀራህን እንደ ራስ አድርገምናል ውደድ ይላል። ለምንድነው? ባልንጀራ ራስ ጎደ ክርስቶስ እንደዛ ሳደረገ ይህ ሁሉ ፍጻሜ ምንድነው ይላል። ፍቅር ነው ይላል። ስለዚህ እኛ በህይወታቸው ፍቅር ስን የምናገ ምድር በመኖር ነው እንዴት? ክርስቶስ እንዳሳየ ለምን ሞዴላችን ሱ ስለሆነ መንከተል ማስ ሆነ ክርስቶስን ስለሆነ። ስለዚህ ወንድሞቼ፣ አንድ ዛማ ላይ ማለት ዘመኑ ላይ ኮንሺየንስ ነው ለሁሉ ነው ይሁን። እስቲ ሳይንቲፊካሊ ነው በጣም የተለወጠ ነው። የጨለማ ዓለም ዓለምን እየዘወረ ነው። የጨለማ ዓለም ወጣቱን ኮንትሮል እያደረገ ነው። በምን አንደኛ፣ በቴክኖሎጂ በምን በሲስተሙ፣ በትምህርት ሲስተሙ፣ በምን በተለያዩ በምንጠቀማቸው ነገሮች ሁሉ እያደረገ ነው። ትውልድ እየማረከ እየወሰደ ነው። ከእግዚአብሔር መንግስት ከብርሃኑ እኛ ነክተን በመጸለይ ቃሉን ሞዳት ምን ማድረግ አለብህ? ይሄንን ወጣት ወደ እግዚአብሔር መንግስት ወደ መድሃን እንዲመጣ ማድረግ የኛ ድርሻ ነው፣ የኛ ኃላፊነት ነው። ዛሬ ዘመኑን እንድናውቅ እኔ ዛሬ ገፋፋችኋል። ዛሬ አንድ ክፍል እና በብና በሰፊው ግን ይወስድ ዘመኑ እንወጣል ያልኩት። ሌላ ደግሞ አንድ እዚህ ጋር ማለት ፈልገው ነገር የብርሃን ጦር እቃዎች ምን ማድረግ አለብህ እንበሳለን። ምንድን ነው የብርሃን ጦር እቃዎች? አንደኛ እውነት ነው፣ ሁለተኛ እምነት ነው፣ ሶስተኛ ፍቅር፣ አራተኛ መዳን ነው። አምስተኛ ወንጌል ነው። ከዛስ ቃል ነው። ሰው እነዚህ ሁሉ በመልበስ መዋጋት አለብን። በሀገራችን ዳብሎት ምን ማድረግ ፋይት ማድረግ አለብን። ካለበለዛስ የቀኑ ክፋታቱ ይበቃል። እዛ መጽሐፍ ቅዱስ ቀኖች ክፎች ናቸው ናምናሉ ዋጃቸው ይላል ሰው ቀኑን ማድረግ አለብን። መዋጀት አለብን። ቀኑን ማድረግ አለብን። ቀኑ መቅደም አለ በምድር ቀን፣ በእግዚአብሔር ቀን በምድር ቀን በጸሎት በምድር ይቀድመው እንደሚገባ በቅድስና ነው፣ በሳንቲፊኬሽን ውሏችንን ላይፋችን በመውጣት በመግባት ሰ ያ ጊዜ ምንድነው ሰክሰስ እንደሆነ አለ ወጥ በሰማይ ምንድነው ወራሽ ስናውቅ ሰው ኮንሺየስ ነው። ስለዚህ አሁን ኢየሱስ መልሶ ተጠንቀቁ ምን ስለዚህ አሳክ ታለ ኢየሱስ ማለት ማንም እንዳስታችሁ እናንተ ተጠንቀቁ አለ። ምን ላይ ማቴዎስ 24 አራት ላይ ከዛ ብዙዎች እኔ ክርስቶስ ነኝ በማለት በስሜ ይመጣሉና ብዙዎችን እንደምን ያደርጉ ያስታሉ። ኦ ምን ነው ይመጣሉ። ክርስቶስ ክርስቶስ ምንድነው የተቀባ ማለት ነው። ኦ እንደዚያው ነው፣ ይመጣሉ። ከዛ ብዙዎች ምን ያደርጋሉ? ያስታሉ ኦ እሱ ብቻ አይደለም። የተመረጡትን እንኳን ያስታሉ ነው ያው የተመረጡት ማለት በክርስቶስ የተዋጁትን፣ በክርስቶስ የዳኑትን፣ በደም ዋጋ አምነው የጸደቁትን፣ አምነው የዳኑትን እንኳን ያ የማሳ አቅም እንዳላቸው ይናገረ ይናገራል በተፈቱሳች ከዛስ፣ ስለ ጦርነትና ጦርነትን የሚያናፈስ ወሬ ትሰማላችሁ። እነዚህ ነገሮች ይግድ መፈጸም ነበረባቸው፣ ያለ ሆኖ መጨረሻው ገና ገና ስለሆምን በዚህ አትደንግጡ፣ ተጠንቀቁ እንጂ ይላል። ጦርነት ምን ይሆናል? ጦርነት ምንድን ነው ይሆናል? ጦርነት ሆነ ማውቂያ አይመስለን። አሁን ለምሳሌ በእስራኤልና ኢራን መካከል አሁን ጦርነት ላይ ነች። ይሄ ማውቂያ አይደለም፣ ያ ዘመን መጨረሻ ማወቂያ አይደለም። መክንያቱም ይህ ገና መነሻ ነው። ገና ከዚህ በኋላ መናመልች ገና የሚያስደንቁ ናቸው። ገና የሚያስደንቁ ናቸው። እሱ ብቻ የጦር ወሬዎችን የሚያናፍዙ በደምብ ትሰማላችሁ። አሁን ሚዲያው ጠቅላላ ምንድ ነው ተስፋ የሚሰጥ አይደለም። ምንድ ነው ሚዲያው ያወሩ ጠቅላላ የጦር ወሬዎችን የሚያናፍዙ። አንዱ መለከት ይሄ ነው ማለት ነው። ይሄ አንዱ እንደ አንዱ መለከት ነው። እንደዚ ሆን ሊሆን ላይ ድምፅ ስለሆነ ማለት ነው። ከዛስ ህዝብ በህዝብ ላይ ይነሳል። ሁለተኛ ያቸው ህዝብ በህዝብ ላይ ከዛስ መንግስታት በመንግስታት ላይ ይነሳሉ። አሁን ለምሳሌ ያን የእስራኤል ጦር መንግስት ነው አንዱ ራሱን የቻለ መንግስት ነው። ይሄም ራሱን የቻለ መንግስት ነው። ስለዚህ መንግስት በመንግስት ላይ እየተነሳ ነው። ህዝብ ላይ በእኛ በኢትዮጵያ ለባን ሁኔታ ማውጥ እንችላለን። ህዝብ ላይ የተነሳ ነው። ከዛ በተለያዩ ስፍራ ረሃብ ምን ነው ረሃብ የጦርነት ውጤት ነው ነው ረሃብ ነው ስደት ከዛ የመሬት መንቀጥቀጥ ይሆናል። የመሬት መንቀጥቀጥ ይሆናል። አሁን ለምሳሌ ሰሞኑን ኤርታሌ ነበር። አንዱ ምልክት ነው። እዚህ በመላው አፍሪካ በአንዳንድ ቦታዎች ላይ ምልክት ነው። ደውል ነው። ይህ ሁሉ ግን የምጡ መጀመሪያ አሁን የምጡ መጀመሪያ ነው። መይተነካ መይተጀመረ ነው። ሶ ነገሮች ገና እየተባባሱ የሚሄዱበት ጉዳይ እንዳለ በጣም ጥሩ ይናገራ። በዚህም ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገሏቸዋል። ደግሞ በስሜ ምክንያት ደግሞ በህዝቡ ሁሉ ዘንድ የተጠላቱት ሆናላችሁ። ቤትኛው በህዝቡ ሁሉ ዘንድ በማን በስሜ ስለሌላ አለ በስሜ ምክንያት ክርስቲያን ምን ይደረ ትጠላላችሁ? ለምን ይሄ ስም ከስሞች ሁሉ በላይ ሰብሰባል። ይሄ ስም ማን ነው? ደው አጋነጠው ስም እና ልዶ ዳብሎስ አይወድም። የዳብሎስ መንግስት በምድር ላይ ስጋ ድረስ ይህ ስም አይወድም። ስለዚህ ስለ ስሙ ልንጠላ ልንገፋ እንደሚችል መጽሐፍ ቅዱሳችን ምልክት ይናገራል። እየተጠላችሁ ነው እየተገፋችሁ ነው ሲሆን በዛን ጊዜ ብዙዎች ና ይሰናከላሉ ከላሉ ከዛ እርስ በራስ አሳልፈው ይሰጣጣሉ። ደግሞ ይጠላላሉ ይጠላላሉ ይጣላሉ ምን ማለት ነው? ክህደት ይመጣል። አንዱ አንዱ ምን ያለ ይክላል ይጣካ። ይሁዳ ኢየሱስ ክርስቶስን ለሸጠው፣ ወንድም ወንድሙ ይሸጣል ማለት ነው ይሄ ተሸጣ ይችላልሽ ማለት ነው። መታመን ይቀራል ማለት ነው። ሶሪ መታመን ይቀራል ማለት አንዱ ምልክት ምንድን ነው? ክህደት እየጨመረ ሲሄድ የዛ መጨረሽ አንዱ ምልክት ምን ሆነ፣ እንድታስተውሉ በጌታ ፍቅር እያቸዋለሁ። ብዙ ሐሰተኛ ነቢያቶች ይነሳሉ፣ ብዙዎችንም ያስታሉ። ክፋት ስለሚስ ክፋት ስለሚገኝ የብዙ ሰዎች ፍቅር ይቀዘቅዛል። አሁን በምድራችን በቤተክርስቲያን በኢትዮጵያ ቤተክርስቲያን ማለት ይቻላል በአምላ ዓለም ቤተክርስቲያን እና በዓለም አቀፍ ደስና አሁን ፍቅር ቀዝቅዟል። እንደግሩ አይደለም። ሁሉም ሰፊ ሽዋ ራስ ወዳድ ነው ማለት ዱሮ መጋራት ነበር። አብሮ መብላት መጠጣት ነበር። መተባበር ነበር። አሁን ግን ሁሉም ራስ ተቆርጦ ነው። ፍቅር ቀዝቅዟል። ይሄ የዘመን መጨረሻ ምንድን ነው? አንዶ መለከት ነው። አንዶ ምንድን ነው? መጋለጫ ነው። ስለዚህ መደገፍ የለባችሁ ሲሞት ወልክ ተስፋውን እንዳላ መንቃት አለበት። ዘመን ላይ ማውቃለሁ ኦ የስልጣን መንቃት አለ። ኦኬ ክርስቶስ ሊመጣ ነው፣ በቃ ሙሽራችን እንዴ ይመጣል። ስለዚህ መንቃት አለብኝ፣ በጸሎት መንቃት አለብኝ፣ በቃል አሁን መሞላት አለብኝ፣ በቅድስና ህይወቴ ሼፕ ማድረግ አለብኝ። ለምን መልእክቶቹ እየታዩ ነው። ኦኬ መልእክቶቹ ከዛ ቢስ ሙሽራው ይመጣል፣ ሙሽራው ይመጣል። ወደግ ነው። ስለዚህ እንደንቃ፣ ዘመኑ ነው። ከዛ እስከመጨረሻ ግን የሚጸና እርሱ ይድናል የሚል ነው ማለት ነው። እስከመጨረሻ የሚጸና በዚህ ሁሉ መካከል፣ በዚህ ሁሉ ስትራግል መካከል፣ በዚህ ሁሉ ቻሌንጅ መካከል የሚጸና ሰው በዚህ ሁሉ ቻሌንጅ መካከል ጸንቶ የሚቆም ሰው እግዚአብሔር አምኖ እግዚአብሔር መተማመኛ ነው ብሎ አምኖ እግዚአብሔር እረኛ ነው ብሎ ተማምኖ ቁጭ ብሎ እግዚአብሔርን የሚጠባበቅ ነፍስ ትድናለች። ከዛስ እንዲህ ላል ለህዝብ ሁሉ ምስክር እንዲሆን ይህ የመንግስቱ ወንጌል በዓለም ሁሉ ይሰበካል፣ ከዛም መጨረሻው ይመጣል። ለህዝብ ሁሉ ምን ይሆን ዘንድ ምስክር ይሆን ዘንድ ምኑ ይሄ እውነት ቃል ማንም እውነት ይሄ ኢየሱስ ክርስቶስ ምስክር ይሆን ዘንድ የመንግስቱ ወንጌል በዓለም በዓለም ሁሉ ላይ ይሰበካል። በእስላሚክ ስቴት ውስጥ ይሰበካል። በኢሮፕ ውስጥ ይሰበካል። በኤሽያ ውስጥ ሰዎች ያሉበት ያሉበት ስፍራ ሁሉ ውስጥ ምን ያገኛል ይሰበካል። ሁሉም ዘንድ ምስክርነት ይሆን ዘንድ የመንግስቱ ወንጌል ምስክር ይሆን ዘንድ ይሰበካል። ያን ነገር የዘመን መጨረሻ ይሆናል። አሁን በሙሉ ቦታ ወንጌል ደርሰው እንሆ እናትታታላቸው ከደረሰ ኢየሱስ ይመጣል ልጅ ነው ማለት ነው። ካልደረሰ ቶሎ እናቀስ ነው እናፍስ ነው ኢየሱስ ይመጣ ሙሽራችን። ሶ የመንግስቱ ወንጌል አለምሩ ከተደረሰ በኋላ ኢየሱስ ይመጣል ማለት ነው። እና ከ15 እስከ 51 ድረስ ሰፊ ማብራሪያዎች አሉት። ይሄንን ደግሞ በቀጣይ ክፍል ምዕራፍ ሁለት ወይ በፓርቱ እናየዋለን። እስካሁን ድረስ አብራክን ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ በማድረግ አበረታቱን። ዘመኑን እንወቅ።